ያረብ መጨረሻችንን ከአማሩ ከደጋግ ሰዎች ዘንድ አላህ አድርገን። ቀብራቸው ከሰፋላቸው ባሪዎች መካከል አላህ አድርገን። ከቀብር ቅጣት አላህ ይጠብቀን። ከቀብር ቅጣት አላህ ይጠብቀን። ከጀሃነም እሳት አላህ ይጠብቀን። የጀነት አላህ አድርገን። ጀነትን ከለገሳቸው ባሪዎች መካከል አላህ አድርገን። ያረብ ጀነትን ለግሰን። ያረብ ጀነትን ለግሰን። ያረብ የሞቱብንን ወንድሞቻችን፣ እናቶቻችን፣ አባቶቻችን ሙስሊሙን አላህ የጀነት አላህ በለው። ከቀብር ቅጣት አላህ ይጠብቃቸው። ከቀብር ቅጣት አላህ ይጠብቃቸው። ባለችን ቀሪ ሀያታችን ትንሽ አያትናት ያ ረብ፣ እንደው የተሳካ ያማረ ስራ ሰርተን የምንሄድ አላህ ያድርግልን። ቀሪ ሀያታችንን ያማር አላህ ያድርግልን። በመልካም ስራ የታጀበ አላህ ያድርግልን። ከመጥፎ ስራ አላህ ያቅበን፣ አላህ ይጠብቀን። በራሳችን ጉዳይ ቢዚ የምንሆን አላህ ያድርገን። ስለ ራሳችን የምንጨነቅ አላህ ያድርገን። የነፍሳያችን ጉዳይ የሚያስጨንቀን አላህ ያድርገን። እንደው በዱንያ ላይ የእሱን መብት ሳናስነካ አላህን በብቸኝነት ተገዝተን ሽርክ ርቀን ከመሄዱ ሰዎች አላህ ያድርገን። የሁላችንን መጨረሻ ያማር አላህ ያድርግልን። ከመካከላችን የተጨነቀን ያ ረብ ከጭንቀቱ አላህ ይገላግለው። የተጨነቀን ከጭንቀቱ አላህ ይገላግለው። ጭንቀት ያለበትን ጭንቀቱን አላህ ያንሳለን። ያላገባውንም ያ ረብ ጥሩ ትዳር አላህ ይለግሰው። ያ ረብ ያላገባውን ጥሩ ትዳር አላህ ይለግሰው እኛን ሊያስታውሱ የሚችሉ ልጆች ናቸውና ከሞትን በኋላ ያ ረብ ልጅ የሌለውንም አላህ ልጅ ይለግሰው። ያ ረብ ልጅ የሌለውንም አላህ ልጅ ይለግሰው። ዙር የተንጠይበ የተባለውን ልጅ አላህ ይለግሰው። ርዝቃችን አላህ ያስፋልን። ያ ረብ አክሱም ያሉት ሙስሊም ወንድሞቻችን ሰላም አላህ ያድርጋቸው። አላህ ይጠብቃቸው። አምባገነኖች እንደፈለጉ እያደረጓቸው ነው ያ ረብ። እምነታችን ብለው እምቢ ብሎ አሉ በጽናት። አላህ ያቆያቸው። የበላይነቱን ለእነሱ አላህ ያድርገው። አላህ ይጠብቃቸው። በእነሱ ላይ ተንኮልን የሚያሴሩትን አላህ ያዋርዳቸው። አላህ የቅጣት አለንጋውን በእነሱ ላይ አላህ ያርግባቸው። ወንድሞቻችንን አላህ ይጠብቅልን። ጋዛ ላይ ፊልስጤም ላይ ያሉት ወንድሞቻችንም አላህ ይጠብቅልን። ሰላም አላህ ያርግልን። ቤተል መቅዲስን በእነሱ እጅ አላህ ያስገባው ከእነዚህ አረመኔ እጅ